ወይን ብላቸው አቤላ ብሩክ እንዲሁም ደግሞ ሌላኛው ማን ነበር አላውቅም። ያው ሄረሚላ ማለት በማለት ይቻላል። ተሳካላቸው ተሳክቶላቸዋል። አራት ነጥብ በቃ የመር ተሳክቶላቸዋል። ግራ የገባኝ ግን በአንድ ቀን ነው እንዲህ ማለት፣ አብርሽ ሳያቅ ነው እንደ ይሄ ነገር የተስተካከለው ወይስ ምንድን ነው? ያልገባኝ ነገር ይሄ ነው ማለት ነው እና ይሄ ነው ማለት ነው። ስለዚህ እዚያ ጋር ደግሞ ሩታ እያነበበችው ደብዳቤ እንግዲህ እንደሰማችሁት ይወጣል ከዚያ ደግሞ ላይመለስ ነው እንግዲህ አልመለስም ወይም ደግሞ ሁሉን ነገር አጠናቀው ላይመለስ እንደሚሄድ ነው ማለት ነው። እዚያ ጋር ለሩታ ደብዳቤው የተላከው እዚህ ጋር ደግሞ እንግዲህ ያው ካልተመቸው እንደሚመለስ እና ደስ ካላለው መዝናናት ካልቻለ እንደሚመለስ እየነገራቸው ነው ማለት ነው። በምንም በምንም እንደምንም ብለው እንግዲህ አሳምነው ይዘውት ወጠዋል ማለት ነው። ኦ ማይ ጋድ እንግዲህ እኛ ለነዚህ ለክፉ ሰዎች ጥለንህ አንሄድም፣ ስለዚህ በምንሄድበት ሁሉ ይዘንህ ነው የምንሄደው ብለው እንግዲህ ቀብራራው ታደሰን ይዘውት ወጠዋል ማለት ነው። ከስተሃል ምናምን፣ የምር ግን ከስቷል ማለት ነው። አብርሽ እንግዲህ አይታችሁት ከሆነ ጡንቻው አካባቢ ምናምን ምናምን ቀንሷል እውነት ለመናገር ያው ጭንቀት ጥሩ አይደለም። ጭንቀት መጥፎ ነው። እኔ ግራ ነው የሚያጋባው። ብቻ እና ውዶችዬ እንግዲህ አብርሽ ከሀገር ወጧል ማለት ነው። ይህ መሰበር ዜና ቀብራራው ታደሰ ሩታ እንደፈለገች ከዚህ በኋላ ጭቅጭቅ አልፈልግም ብሎ ከሀገር ወጣ። አቤላ ብሩኬ እንዲሁም ደግሞ ሄረሚላም ደግሞ ደስታ ላይ ናቸው። ደስታቸውን በምንም በምንም መንገድ ብለው አሳክተዋል ማለት ነው። ነገር ግን ደግሞ ይሄ ነገር ላብርሽ ምናልባትም አደጋ አለው ማለት ነው። ምክንያቱም እዚህ ጋር ያለውን ነገር ሳያጠናቅቅ ወይም ደግሞ እዚህ ጋር ያለውን ነገር ውሳኔውን ሳያሳውቅ እንግዲህ ወጧል ማለት ነው ከሀገር ይሄም ከባድ ነገር ነው። ምክንያቱም እዚህ ጋር ልጅን ማየት ካልቻልኩኝ እዚያ ጋር በማደርገው የማደርገውን ነገር ወይ ደግሞ ሩታ ካንቺ ጋር ልሁን ስላት ደግሞ ውሳኔዋ ሌላ ከሆነ እንደ ውሻ ካደረገችኝ እንዴት እኖራለሁ ብሎ ወጧል ማለት ነው። ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ ቻናሌ ቤተሰቦች፣ አድማጭ ተመልካቾች ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ ዛሬ ከሩታ በኩል አሳዛኝ ደብዳቤን አይተናል ማለት ነው። እንዳያችሁት ሩታ እንግዲህ በጣም ደንግጣ ደንግጣለች። የሆነ እንደ መሳቅም በቃ ማለት ይሂድ በቃ። ከዚያ ደግሞ እንዴት እኔ ጋር ያለውን ነገር መቼ ጨረሰ? መጨርሶ ነው እኔ ጋር ያለውን ነገር የሚሄደው? እኔ መቼ ውሳኔን አወቀ? እኔ መቼ ውሳኔን ተናገርኩ? ስለዚህ ይሄ ነገር መጀመሪያም ከጀርባ ሲያዘጋጅ ነበር ማለት ነው። ነገሮችን ሲያስተካክል ነበር ማለት ነው። ምክንያቱም ይህ ፕሮሰስ እንዴት በአንዴ ሊያልቅ ይችላል፣ ወይም ደግሞ በዚህ ሳምንት ውስጥ እንዴት ሊያልቅ ይችላል የሚለውንም እንግዲህ ስትናገር ወይ ደግሞ ከዩ ጋር ስታወራ እዩም ደግሞ ቀድሞ ነግሯት እንደነበር ለሩታ ነገሮችን ማስተካከል ያለብሽን ነገር ከአሁኑ አስተካኪ ብሎ እንግዲህ እዩ ነግሯት ነበር እንደነገራት ፊት ለፊቷ ፌስ ቱ ፌስ ፊት ለፊት ነግሯታል ማለት ነው። ምክንያቱም እኔ አስተካኪ ብዬሻለው፣ እነግርሻለው፣ የሚመጣው ነገር ከባድ ነው ብዬሻለው። ስለዚህ መለያየት የለባቸው ነገሮችን አስተካኪ፣ አቅያቸው፣ ከአንቺ በኩል መስተካከል ያለባቸው ብዙ ነገሮች አሉ ብዬ ነግርሽ ነበር ብሏታል። እንግዲህ እውነት ነው፣ ከሩታ በኩል መስተካከል ያለባቸው ብዙ ነገሮች ነበሩ ወይም አሉ ማለት ነው። ሩታ ትክክልነሽ ብቻ ማለት ብቻ አይደለም ሩታ ትክክል ያልሆነችውን ነገር ትክክል አይደለሽም፣ ይህንን ነገር አስተካክይ፣ ልጁን ተቀበዩ ወይ ደግሞ ማለት ልጁን ስላችሁ አብርሽ ጋር ሆነሽ ነገሮችን መጋፈጥ መቻል አለብሽ ማለት ነበረባችሁ። በተለይም ደግሞ ይህ መልእክቴ ለነ ትክክል ነው ማለት ነው። ሁሉን ትክክል ነሽ ለምትሏት ሁሉን ትክክል ነሽ አትበሏት። አንደኛ የልጇ አባት ልትሆኑ አትችሉም ማለት ነው። ማን ምንም ቢሆን ምንም ወልዳለች እች ሴት ማለት ነው። ስትሳደብም ትክክል ነሽ፣ ስት የሆነ ነገር ስትልም ትክክል ነሽ አትበሏት ማለት ነው። ትክክል አይደለም። ትክክል ያልሆነን ነገር ትክክል አይደለም ማለት ይልመድባችሁ ማለት ነው። በዚ አጋጣሚ እና ሩታ እንግዲህ ልክ ደብዳቤውን ስታይ በጣም ነው እንትን ያለችው ማለት። በቃ ፊቷ ላይ ያየሁት ነገር እኔ እውነት ለመናገር ደንግጣለች፣ አሳዝናኛለችም። ይህ ማለት ምንም ችግር የለውም አይነት ነገር ያለችውን ያለችው ነገር ወይም ምንም አያመጣም የትም አይሄድም ብላ አስባ ሊሆን ይችላል። ግን ደግሞ ተነጠቅሽ ሩታ ተነጠቅሽ፣ የምሬ ነው እና ትክክል ያልሆነችውን ነገር ትክክል ነሽ አትበሏት ማለት ነው። ምክንያቱም እሷም እሱ ጋር ቀርባ ወይም ደግሞ አብርሽን ይዛ ማድረግ ያለባት ነገር አለ፣ ያንን ነገር ማድረግ አለባት ማለት ነው። ሩታን ብትሆን በቃ ማድረግ ያለባት ነገር አለ፣ ስለዚህ ማድረግ ያለባትን ነገር ማድረግ ስላለባት ማለት ነው፣ እና ያንን ማድረግ ስላለባት ማለት ነው። ሩታ ሌላው እንግዲህ ሄሮ ሚላ እንደምታዩት እንግዲህ ያው እነሱ መሄድ አለብህ ከሀገር መውጣት አለብህ፣ መዝናናት አለብህ እኛ እያለን እንግዲህ ሁሉም ናቸው መሰለኝ ተለቃቅመው የሚሄዱት እኛ መሄድ ካለብን አንተን ትተን አንሄድም እዚህ ጋር ላሉ ለክፉ ሰዎች ትተንህ አንሄድም፣ ስለዚህ ዘንህ ነው የምንሄደው እያሉ እንግዲህ ክፉ ሰዎች እነማን እንደሆኑ እንግዲህ እየተናገሩ ይገኛሉ ማለት ነው። እና ቤላ ስለዚህ ይዘውት እንግዲህ በግዴታ ይዘውት ወጠዋል ማለት ነው። ምንም ማድረግ አይቻልም። መልካም መዝናናት። ቀብራራው ታደሰ ምንም ማለት አይቻልም ማለት ነው። ግን ደግሞ እዚህ ጋር ላብረሽ ሌላ አደጋ የሚሆንበት ነገር አለው ማለት ነው በእርግጥም ሩታ እንግዲህ ልጁንም አላሳየው አላስጠጋው አላስወራው ሰላም አልሰጠው ብትልም ወይም ወደ ሷን ብሎ ሲሄድ እኔ ጋር ምንም ቦታ የለህም፣ ሰማይ ዝቅ ምድር ከፍ ብትል የኔና ያንተ ነገር አብቅቶለታል እያለች ብዙ ጊዜ እንግዲህ ስትናገር ሰምተናል። ብዙ ጊዜም ደግሞ የራስህን ሕይወት ኖር የራሴን ሕይወት እኖራለሁ ከዚህ በኋላ ተወኝ እያለች ያለፈ ነገርም እያነሳች የሷም ጥፋት እያለባት ግን ደግሞ የሷን ጥፋትን በመሸፈን ያለፈ ነገር እያነሳች እሱን አንገቱን ለማስደፋት ምላሽ ስለማይመልስላት በደንብ ስለማይነግራት የእሷን ጥፋትም የአንቺ ጥፋት ኤ ስላለበት ነው ብሎ ስለማይነግራት ያው ብዙ ጊዜ አንገቱን ስለሚደፋ በጣም መጥፎ ንግግሮችን ትናገረዋለች ማለት ነው። ስለዚህ እንደ ውሻ ነው የምታደርገው ያው ታውቃላችሁ ወደ እሷ በሚሄድበት ሰዓት። ስለዚህ ደግሞ ያው ማንም ቢሆን ማንም በሰላም የሚቀርበውን ሰው ነው የሚፈልገው ማለት ነው። ማንም ቢሆን በሰላም ወደሱ የሚያቀርበውን ሰው ነው የሚፈልገው ሰው ማለት ነው። ስለዚህ አብርሽ እንግዲህ አለንልህ እያሉት እያሉትን እና ቤላን ተከትሎ ወይም ደግሞ እነሱ እነ ሄርሜላ ማለት ነው እንግዲህ ያው እነሱ አቅደውበት አስበውበት አልመውበት ይዘንህ መውጣት አለብን ብለው እንግዲህ ዘውት ወጠዋል። በነገራችን ላይ አብርሽ ምናልባት ይሄ ነገር ለአንተ አደጋ እንዳይሆንም ልታስብበት ይገባል ማለት ነው። እዚህ ጋር መወሰን ያለብህን ውሳኔ ወስነህ ነው መውጣት ያለብህ። ከሀገር መውጣት ካለብህም በመጀመሪያ ደረጃ ያው ይመስለኛል። ምናልባት ክርስትና የሚነሳ ከሆነ ከሆነ ብዬ እንግዲህ በግምት የምነግራችሁ ያው የአብዛኞቹ ቤተሰቦቻቸው ፕሮቴስታንት ወይም ደግሞ የጴንጤ እምነት ተከታዮች እንደሆኑ ነው የሚነገረው። በዚህ ውስጥ ባልገባም፣ ነገር ግን ደግሞ ክርስትና የሚነሳ ከሆነ ምናልባትም ደግሞ ያው አላቅም፣ ብዙ ጊዜ እንግዲህ መድኃኔዓለምን ምናምን ብሎ ሲምል እንሰማለን። አብርሽ ክርስትና የሚነሳ ምናምን ነገር ከሆነ ልጁ በዚያን ቀን አለመገኘትም በራሱ ከባድ ነው። አብርሽ በዚያን ቀን አለመገኘት ማለት ነው። እንግዲህ ሩታ ታስጠጋዋለች ወይ አታስጠጋውም ማለት ታስቀርት እንዲመጣ ትጋብዘዋለች ወይ አትጋብዘውም ማለቱ ከባድ ነው እና ምክንያቱም በየደቂቃ እሷም ራሷ ስለምትቀያየር ማለት ነው። በእርግጥ የሩታ ጸባዮች አብርሽን ተስፋ ያስቆርጡታል። ገባችሁ? የሩታ ባህሪ ተስፋ ያስቆርጣል በቃ። ሁሌም ሲቀርባት ትርቃለች። ሲርቃት ደግሞ እንደ ዛሬ እንዳያችሁት። እንዴት አልጨረስኩም እኮ እኔ መቼ ወስኜ። እኔ እቃ አይደለም እኮ እንደ ሩታ ምንንሽ ነው እቃ አይደለም። አብርሽ እቃ አሻንጉሊት ነው ያደረግሽው አሻንጉሊት ማለት ነው። በጣም ነው የሚያስጠላው በጣም ማለት ነው። እንዴ እንደ ሴት ልጅ መውሰድ ያለብሽን ኃላፊነት እንኳን አልወሰድሽም እኮ እንደ ሚስት ማለት ነው። ሲጀመር ስትፈልጊ ተወረውሪዋለች፣ ስትፈልጊ ደግሞ የታባት እሄዳለት ይዋለሽ። ይሄ ሊሆን አይችልም። በቃ እኔ ከዚህ በፊትም እንደምለው ሩታ መጋፈጥ ካለባት የሚመጡ ባሏን ከጎኗ አድርጋ ከሱ በኩልም ሆነ ከእሷ በኩል የሚመጡ ነገሮችን በሯን ዝግ አድርጋ መጋፈጥ መቻል ነው። ከሱ ጋር ሆና ነገር የሚያደርሱላትን የሚያመላልሱላትን ሰዎች እነከሌ ናቸው ብላ ወይም እነከሌ እንደዚህ ያሉኝ ምን ያህል እውነት ነው ብላም ደግሞ መጋፈጥ መቻል ነው። ያ ነው ጀግንነት እንጂ ይሄ ዝም ብሎ ወሬ የሰሙ አንተ እንደዚህ ነህ፣ አንተ እንደዚህ ነህ አሉ ዛሬም አሉ እያሉ መጣላቱ ወይ ደግሞ ይሄ እሱን እንደ ውሻ ማድረጉ ከባድ ነው፣ ከባድ ነው ማለት ነው። ሩታ ይሄ ላንቺ ላንቺም ጥሩ አይደለም ማለት ነው። እንደዚህ በይ ውጭና ስደቢው ሚዲያ ላይ ስደቢው የሚሉሽም ምናልባትም ደግሞ አምሳያውን ወልደሻል። ድሮ ሳትወልጂ ቢሆን ኑሮ ነበር፣ አሁን ግን ወልደሻል። ስለዚህ ራሱሽ ነው የምትሰድቢው ማለት ነው። ራሷን ነው የምትሰድበው ራሷን ነው የምታቀለው የራሷን ገጸ ባህሪ የሆነ በቃ የራሷን ባህሪ ነው የምታንፀባርቀው እዚህ ጋር ማለት ነው። ገባቸው። ምክንያቱም ወልዳለች። የወለደ ሰው መቼም ሊለያይ ስለማይችል ማለት ነው ቢለያዩ እንኳን አይለያዩ። ምክንያቱም የወለደችለትን ሰው ልትረሳው አትችልም። ልጇ የሚጠራው በዚያ ሰው ነው። በቃ አለቀ። ያንን መፋቅም አትችልም። በቃ እሱም ቢሆን ማለት ነው። ስለዚህ መቀጠል ካለበት መቀጠል ነው። በሰላም መለያየት ካለበት ደግሞ በሰላም ነው። በነገራችን ላይ እዚያ ጋር ማለት ነው ትክክለኛ ውሳኔ ነው። ትክክል ነሽ። እንኳን ሩታ ተገላገለችው ምናምን የምትሉ ሰዎች የምትሉ ሰዎች አብርሽንስ ማን ተረዳው? አብርሽን ማን ተረዳው? ማን ነው የተረዳው አብርሽን? እንዲ በጣም ብዙ ሰዎች ናቸው ወደዚህ ወደዚያ፣ ወደዚህ ወደዚያ የሚሉት ስለዚህ ማን የተረዳው? ሩታ ከጠገቡን መረዳት አትችልም። አብራ ከጠላቶቹ ጋር ጠላቱ ናት ከጠላቶቹ ጋር ጠላቱ ናት። የሰው ወሬ አትስሚ ሲላት ትሰማለች። የሰዎችን ወሬ እየሰማሽ እኔን አትጨቃጨቂኝ ሲላት ትጨቃጨቀዋለች። የሰዎችን ወሬ ሰምታ ይሄ እንደዚህ ነው አሉ፣ ይሄ ሄረሚላ ነው አሉ፣ ይሄ የከሌ ነው አሉ ትላለች፣ ትጨቃጨቀዋለች። ይሄ በራስ መተማመን አይደለም። በራስ መተማመኑ ማንም ምንም አያመጣም። እስኪ ማን ነው ወንዱ ከእኔና ከባሌ ጸግ የሚደርሰው ብላ ያንን ጀግንነት ጀግና መላት ያን ነው እኔ ገባችሁ ሩታ ማለት አብርሽን ካጠገቡ አድርጋ ወይም ይዛ ከባሏ ጋር እንደ ሆነ ጠላቶቿን መዋጋት ወይ ደግሞ ጠላቶቿን በቃ መመከት ስትችል ማንንም አልሰማም ማናችሁ አታስፈልጉኝም ማለት ስትችል ነው እኔ ጀግና መላት እንጃሁን ጀግና ልላት አልችልም ገባችሁ ምክንያቱም የሰዎች አላ ደላ ይህ እንደዚህ ሊሆን ይችላል እያለች ያለችው ነገር በዚህ ልክ ተስፋ እንድትቆርጥ ቢያደርጋትም ነገር ግን ደግሞ እንደምትወደው ዛሬ አይተናል። እንደምታፈቅረው ዛሬ አይተናል። እንዴት ገና ወረቀቱን ወጣ አድርጋ ምን ያህል እንደደነገጠች ምን ያህል ፊቷ እንደተቀያየረ አይታችኋል ማለት ነው። ምን ያህል ፊቷ የምትለውን ምን ያህል እንዳጣች አይታችኋል ማለት ምትለው ነገር ነው። ያጣችኋል። አንዴ አልተለያየንም፣ አንዴ እኔ መቼ ወሰንኩ፣ አንዴ እኔን አስሮ መሄድ አይችልም፣ እኔን ጥሎ መሄድ አይችልም። እዚህ ጋር ልጁስ ወልዷል እኮ ምናምን፣ የልጅ አባት እኮ ነው ምናምን። እንዴ የልጅ አባት ነው ካልሽ ከጎን ሆነሽ የልጅሽን አባት ካጠገብሽ አድርገሽ ነው ጠላቶችን ማራቅ የምትችይው ሩታ ማለት ነው በቃ ለሩታ ይህን ማለት ነው የምፈልገው፣ ምክንያቱም እሷ ስለምትችል፣ ከዚህም በፊት የምላችሁ ነው ያኔነውን የጀግና ምላት ሩታን ማለት ነው፣ ትችላለች፣ ሁሉንም ነገር በቁጥጥሯ ስር ማድረግ ትችላለች። ጀግና ብትሆን ብልህ ብትሆን ማለት ነው። ከዚያ በበለጠ ግን አብርሽ ምን ሁኖም ይሁን ተመትቶበት ይሁን፣ ልክ እነ ናሂ የሚያሳዩት አይነት ነገር፣ ሙቤ የሚያሳዩት አይነት ነገር ሁኖ ይሁን የሚታወቅ ነገር የለም። ምናልባት በልቡ ካልሆነ በልቡ ሳይሆን ቀርቶ ከሆነ እነዚህን ሰዎች መጋፈጥ ያቃተው ወይም ደግሞ እነዚህን ሰዎች ሲያያቸው ምን ሲሉ ሲቀርቡት ሲስሙት ዝም የሚለውስ ወዶ እስካልሆነ ገባችሁ? ወዶ እስካልሆነ የሆነ ነገር እናደርጋለን እንደዚህ ነው ሲሉት እሺ የሚለውስ ወዶ ካለሆነ ምናልባት ፈልጎት እስካልሆነ እኛ በምን እናውቃለን? አለቀ። በሱ ብቻ መፍረድ አይቻልም። ይህንን ነገር እሷ መጋፈጥ ካልቻለች ማለት ነው ስለዚህ እንግዲህ ሌላ ምንም አልችልም ማለት ነው ሩታ። ከቻልሽ መጋፈጥ ከቻልሽ መጋፈጥ መቻል ነው። መጋፈጥ ካልቻልሽ ደግሞ ሲመጣ ታባርሪዋለሽ፣ ሲሄድ ነው የታባት ይሄዳለ ማለት ብቻ አይደለም መፍትሄው ወይም ደግሞ አንቺ እኔ ባልኩት ብቻ ነው ብለሽ የሆነ ወንድ ወንድ የሚያጫወትሽ አይነት ነገር ይሄ አያዋጣም ማለት ነው። ሴት ልጅ እንደ ሴትነቷ ለባሏ ምን አይነት ሚስት ናት የሚለውን መሆን አለባት የሚለውን ማወቅ አለብሽ ሩታ ማለት ነው። በጣም ረዥም ዓመታትን በጣም ብዙ ዓመታትን በትዳር እንደቆየ ሰው እንደዚህ ነው እንደዚህ ነው እያልሽ እየመጣሽ መጨቃጨቅ ኝኝኝኝ ማለት ብቻ አይደለም። የተግባር ሰው ሁኝ። ትናንት እዚያ ጋር ሰማይ ዝቅ ምድር ከፍ ቢል ብለሽ እሱ ተስፋ ሲቆርጥ ደግሞ እንዴት እዚ ጋ ኮ ልጅ አለው፣ እዚ ጋ ኮ የኔን ነገር አላጠናቀቀም። እኔም መጨረሻውን መች ነገርኩት? እኔም ነገሮች ሊስተካከሉ ለማድረግ ፈልጌ እስከሆነ መች አወቀ ማለት አትች የሚያችል ልብ እሱ አያውቅም። እሱ የሚያውቀው አንቺ እንደምታባረሪው አንቺ ውጣ እንደምትየው እንደምታስወጭው ከአጠገብሽ እንዳይደርስ እንደምታደርጊው ልጁ ማሳየት አትፈልጊም። መጀመሪያ እየተመላለሰ እንዲያ ካድርገሽ ከልጁ ጋር ፍቅር ካሲያሽው በኋላ ከዛ በኋላ ልክ እንደዚህ ሆኖ አሁንም ሰውነቱ እስከሚከሳ ምናምን ምናምን ነገር ጭንቀት ውስጥ እስከ እንዲገባ አድርገሽ ነው። ከዚያ በኋላ ልጅ ማየት አትችልም የሚያልሽው ጥባ ጥቢ አትጫወችበት አንቺ ራሱ ማለት ነው። ሶ ይህንን ነው ማለት የምፈልገው ማለት ነው ውዶች ይ። ሌላ ምንም ማለት አልችልም ማለት ነው። በተረፈ አብርሽ እንግዲህ ፈጣሪ ከአንተ ጋር ይሁን ነው የምለው። ከባድ ነው እውነት ለመናገር ፈጣሪ ከአንተ ጋር ይሁን። በቃ ፈጣሪ ከእሱ ጋር ይሁን። እንግዲህ የት ይዘውት ሊሄዱ ነው? ዱባይ ነው፣ እርግጠኛ ነኝ። መቸም ከዱባይ ውጭ ሊሆን አይችልም። ምክንያቱም አቤላም ብሩክም፣ እንዲሁም ሄረሚላም ሁላቸውም ከሆነ የሚሄዱት እርግጠኛ ሆኜ የምናገረው ዱባይ ነው ነው ብዬ ነው የምናገረው ማለት ነው ነው ብዬ ነው ማስበው። ከዚያ ውጭ ሁሉም ተሰባስበው ሌላ ቦታ የሚሄዱ አይመስለኝም ሁሉም ከሆነ የሚሄዱት ማለት ነው። እዚጋ እንግዲህ ሁሉም እንደሚሄዱ ነው እየተናገሩ ያሉት አራታቸውም ማለት ነው። ስለዚህ ዱባይ ነው ሊሆን የሚችለው፣ ያው ሊኖር ሊሆን አይችልም ያው ይመለሳል ብዬ ነው ማስበው በእኔ ሀሳብ ማለት ነው። ሩታ ግን ማድረግ ያለብሽን ማድረግ አለብሽ ብዬ ነው ማስበው ማለት ነው። አብርሽም እንግዲህ ምንም ዘና ካለ እኔ ይመቸኛል። ቦጋ ላይ ሙት። ሁሌም እንደምለው አብርሽ ፈታ ካለ አብረሽ ጭንቀት ውስጥ ካልሆነ ሆነ ምናምን እንደሚመቸው መሆን ይችላል። እዚህ ጋር ሚስቱ ካልተቀበለችው እዚያ ጋር ማንም እንደፈለገ የሚጫወትበት ከሆነ ምናምን ብቻ እሱ ይደሰት። እኔ ምን አገባኝ እንዴ! ቦጋ ላይ ሙት። ውዶች ዬ፣ በተረፈ ወዳችኋለሁ። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ውዶች ዬ ይህን ማለት ነው የምፈልገው። እንግዲህ እናብርሽም በሰላም ተዝናንቶ በሰላም ይመለስ ማለት ነው። ሀያረሚላም የላም እንግዲህ ያው ተረክባለች ማለት ይቻላል። ተረክባለች ሙሉ ለሙሉ በደንብ እየሳመች እንደምታያት እየተንቀባቀበች አድርሳ እንደምትመልሰው ተስፋለን ማለት ነው። መልካም ጊዜ የሆንላችሁ ውዶች፣ እወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሁን እያልኩ ሰናበታችኋለሁ። በሌላ ቪዲዮ ወይም ላይቭ እስከምንገናኝ ቻውቻ ውዶች ለጥለንኩም እንችላለን ግን ደግሞ ለአንተ ብለን ነው የምንሄደው። ስለዚህ ማን አለ ሚያቃጥልና ሚያናድድ ሰው ሰዎች አሉ እነሱን ያው ጥለንልህ እናንተ ብቻችሁን ምን ነው አንተ ለማዝናናት ነው ዋንኛው እቅዳችን አንተ ነህ አንተ የሌለበት ደግሞ ድንቀት የሚል ለመገባት ድምቀታችን ነህ። ስለዚህ የድሮ አብርሃም ሄደህ ራስን ተዝናንተ እኛንም ማዝናናት ያለብህ ይህን አሳደቡ በማለታቸው የእኔ ውድ ጓደኞች በጣም አመሰግናለሁ።